ፍቅር ተረጋጋች። ለምለም ሊዲያን ጠፍጥፋ ጠፍጥፋ ተወቻት። አንዳንድ ጊዜ የልብ ሆኔ ካለ ትንሽ ትልቅ አይልም ማለት ነው። እንግዲህ ለምለም በጣም ተናዳጅና ሐቀኛ ልጅ ናት። እንግዲህ ዛሬ ሊዲያ በጣም ቀበጥ ነበረች ማለት የሚናገራ ሰ የለም ነበር። ከዚህ ሁሉ ቲም እንግዲህ ምን አይናገሯትም ነበር ቀበጥ እያሉ ነበር የሚተዋት እና እንግዲህ እንደ አደ ዝምተኛ መሰረት አለች እየተሳፈጠች እንግዲህ ለምለም እንግዲህ አጣፍራ ጣፍራታታለች ማለት ነው። በኤላ ተደባድበዋል እንግዲህ ለምለምና ሊዲያ። ለምለም በጣም እቀናለሁ እያለች ነበር ማለት ነው። አንድ ቤት እንግዲህ አግኝታ ተቀቅፈው አጋጣሚ ደርሳባቸው በዛ የተነሳ እንግዲህ ኤላ ኤላና ለምለም ተጣልተው ነበር፣ ነገር ግን በስተመጨረሻ ይቅር ተባብሯል ማለት ነው። ነገር ግን ለምለም እንግዲህ ልዲያም መታታለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከነጋ ሁሉ ሰላም አልሐምዱሊላሂ፣ ረቢልዓለሚን በየለችሁበት ላይ ይጠብቃችሁ። ሁላችንም በያለንበት አላህ ሰላማችን ያብዛልን። አደይ እንግዲህ ድራማ እንደቀጠለ ነው። አደይ ዝምተኛዋ ማለት ነው። ዝም ነው እንግዲህ አደይ ትዕግስተኛ አደይ ማለት ነው። እንግዲህ ፍቅር ባለፈው ለማምለጥ ሞክራ ነበር ከደይመን እጅ ማለት ነው። ሽንቴልሽና ብላ ለማምለጥ ሞክራ ነበር፣ ነገር ግን አልተሳካላትም ማለት ነው። እንግዲህ ተከታትሎ ይዟት መልሷታል ማለት ነው። እዛ ቦታ እዛም እንግዲህ እንደያዛት ሌላኛው ቤት ሄደው እንግዲህ አደይ ይዛቸው ሄዳ ማለት ነው፣ ባርኮትና ደብ ይዛቸው ሄዳ ደብድበውት ነበር እንግዲህ ንጉስ ማ ነው ንጉስ ደግሞ ሲደበድቡት፣ ዳይመንድና ፍቅር አሉበት ቤት መርቷቸው ነበር። እሱ እየመራቸው እያለን ነበር ከዛ ፍቅር ሽንት ያለሽ ና ብላ ያመለጠች እና እንዲያመለጠች ደግሞ እዛ ሲደርሱ የለችም በንበት ሰዓት እንግዲህ ታላልፎ ነበር ማለት ነው። አልተገኝ አናኘው ነበር። ያም ሆኖ እንግዲህ ወደ ቤት ተመልሰዋለ ባርኮት ማለት ነው። ደመንድ ግን መልሷት ይዞ ሂዶ እዛው አስፏት ነበር። እናም ከኔ እጅ አታመልጭም አንቺ፣ ማነሽ ከኔ እጅ የምታመጩ አታውቂም እያላት ነበር እሷም ደግሞ እየለመነችው ነበር። ለምንድን ነው አንቺ ክፋትሽ እኮ ነው እንደዚህ የሚያደርገሽ። አዴ ላይ እየሰራሹ በደል ሁሉ እስኪ አስቢውና እራስሽ ነው እያላት ነበር። ማን ክፉ አይደለም ጨካኝም አይደለሁም ነገራቶች ናቸው እንደዚህ እያደረጉኝ እያለች ነበር። ማን ነው ፍቅር አዴ እስኪ ምን አደረገችልሽ? ሰርታ በበላሽ እሷ ሰው ቀና ብላ አታይም። ለምንድን ነው እንደዚህ? መታረቂያ እስኪ ሁሉ መከረም ተሳያ ስላት እንግዲህ እሷ ስለማታውቃት ነው። ምን አላሳጣችኝ ነገር አለ፣ ምን አላደረገችኝ ነገር አለ እያለች ነበር። ባርኮትን አሳጣችኝ፣ ዴቭን አሳጣችኝ እያለች ነበር ማለት ነው። እሷ ሰው ቀጥ ብላ አታይም። እንዴት ነው አባት ግን አለ እያለች ነበር። አባት አለኝ ዴ አባት ልክ እንደ አባት ሆኖ ያሳደገኝ አባቴ ነው እያላት ነበር። አባ ስለሱ አባት አልጠየቅኩም። አባት አለ የለም እያለች ነበር አባቴ የለም የለም አባቴ እያላት ነበር ነው አንችስ አባት አለሽ ሲያ ነበር። አባት የለኝም፣ ነገር ግን ደግሞ አለ እያለችው ነበር ና አለ በሕይወት ነገር ግን የአባትነት በአባት እጅ አላደኩም፣ አባትነት ይናፍቀኛል እያላችሁ ነበር። ማንው ከአባቷ ጋር ስለተራራ ቀችሷ ደግሞ እያምሆነው እንግዲህ ለም ለም ወደ እነ አዴ ቤት መታ በነበረችበት ሰዓት ሊዲያ እንግዲህ ወደ ኤላ ቤት ሄድና ከኤላ ጋር ተቀመጥና ያው ጭፈራ ነው እንግዲህ፣ ሊዲያ መዝናና ደ ቀባጥ ነገር ናት። ከዚያ በኋላ እንግዲህ ያው ጭፈራዋ ሲያዝናን ነው ጨፍሪልኝ እያለሲ ጨፍርላት። ከዚያ በኋላ እንግዲህ እዚህ ቤት ከምን በኋላ አትምጪ፣ ወይም ደግሞ ለምለም ጓደኛ ናት። ለምለም ከፍቷት አለ በቀደሚያው ባደ ፊት፣ ሁለተኛ እዚህ ቤት እንዳትመጣ ብላ አስጠንቅቃ ነበር፣ ለምለም ማለት ነው።

እኔ በቃ የለኝም ብቸኛ ምናምን ብላ ሲከፋት እንገጣሚ እንዳቀፋት እንግዲህ ለምለም በራፉን ክፍት ታርጋ ስገባ የቻቸው ማኑ ነው። በቀደም አጠርታ ስትመላለስ ሲያት ነገር እንዳለ ስለሸከከች ለምለም በጣም ነበር ተቀየመችው። መልስ ነበር ያለችው ማኑ። ከዚያም እንግዲህ ቢያባብላት እምቢ ብላ ወደ ወደነ አዴ ቤት መጣች። አዴ መታገል አዴ ቤት መታ አዴጋ ሆነ መሆን ሽኖ ምስጥላት በጣም ነበር ያለቀሰችው። በቃ እኔ ከፍቶኛል ያችን ፍቅር ተላቀው ስትልች ደግሞ ሊዲያ ያመጣችብኝ ኤላና ሊዲያ የሆነ ነገር አላቸው ተቃፎ አገኘችው፣ ላ እያለቀሰች እና እንደ ከፋት በጣም ተናገረች፣ ለአዴማ ነው። እዚሁ መሀል እንግዲህ ሀይዶ ኤላ በአንቺ ምክንያት ነው የመጣ ይሄ ነገር ነ ውጭ ተቤቴ ብሎ ሊዲያን ሲያስወጣ፣ ሊዲያ ደግሞ ተመለሰት መጣ። ዴቭ ደግሞ ያው ሁሉ ነገር ስለተመታታበት ደረጃ ላይ ቁጭ ብሎ ስታይ መሆን ነው። እንደዚህ ቁጭ አልተው ስትለው ደግሞ ወንድማት የት ሄደች ነው ሲላት ኤላ ቤት ሄጄ ሲደብረኝ አላቸው እዛ ጊዜ ግን አቴጅን ብዬ አላልኩሽ ነበር እንዴ? ሲላት እኔማ ሲደብረኝ ሄድኩኝ። ያች ለምለም መታ። ከዛ መጣሁኝ። ስለምለምና አደይ ከላስ ሆና ሲላት ደግሞ ዝመጣች አለቃትን ብላ ስትል እንደዴት እዛው መሀል

እንግዲህ ሊዲያን በጥፊ ላጥልጣታለች ማለት ነው። ኤላንን እኔን ነው የሚመርጠው፣ እንግዲህ አንቺን አይወድሽም እያለች የሚያለች በጣም አቃጥናታለች። እዚህ መሀል እንግዲህ ዴቭ ያው የኤላና የሊዲያን ግንኙነት አያውቅም ብዙም እና እንደዛ ስትመታት እንግዲህ ለምለም ሁለተኛ እህቴ እንዳትነኪያት ብሎ ነበር የያዘት ደም ማለት እንደዛ ሲዘደሙ ኤላ ድንገት መጣ። ኤላ እና ደግሞ ዴቭ ልጣሉ ነበር፣ ነገር ግን ያው ባርኮትም ስላለ ገላገላቸው። እንግዲህ ሴት ባለበት ወንድ ዴቭም እንግዲህ ንጉሱን እየደበደበው ነበር። በጣም ደብድ ቦታ ያለ ናሃዴና ባርኮት ደርሶ ነው ያዲያኖት ማለት ነው። እንግዲህ ሊዲያና ለምለም ሲጣሉ ሲንጫጩ፣ ነሱ ሲገላግሉ ንጉስ ተዘተ ጠገባቸው አሻሽጎ ወጣ ማለት ነው። እየዘለለ ሄዶ ከዳያመንድ ጋር ሲገናኝ ምን ሆነው እንደዚህ ሆኑ ሲለው ፍቅር ሳሰበ ለቀኳት እናንተን ታዲያ እንገላለን ሲሉ ምን ላደርግ ለቀኳት ሲለው እኔ ማምለጫቸውን የመጣ ናምን እያለው ነበር። በስተመጨረሻም እንግዲህ ፍቅር በጣም እየደከማት ወደ ቤት አካባቢ ስደርስ አደይ እንግዲህ ደመቀ ደውሎላት ደመቀ ውጭ ላገኘሽ ብሎ ብሩን ሊሰጣት እንግዲህ የታፍ ፍቅር የተቀበለው ማን ነው ቀጥሯን ነበር ና አደይ ደግሞ ለሊዲያ ጋር ሄዳ ተደበረሽ ነብችኝ ተተሰማሽን ያለሁ ልጅ ስትላት አንቺ አታስፈልግኝም እያለኝ በጎን ደግሞ ታዳምጣታለች። ጭራሽ ነይ ጨፍሪ ያለቻት አዴ እንኳን መጨፍር አይደለም እየተበደለችው ማታዋራ ዝምተኛ ናት። ነይ ጨፍሪ ያለቻት አዴና እንግዲህ ሊዲያ ከዳይመንድ ጋር ከጠጣጥረው ሲሄዱ፣ ደብና በርኮ ደግሞ ፍቅርን እየተጣሉ መንደር ላይ ሲፈልጉ መጨረሻ እንግዲህ ሊዲያና አዴ ዳይመንድ ቀራባቸው ማለት ነው እንግዲህ። ፍቅር ያው ቃል ነው። እሷ እንኳን ግን የደከ ማተያመት አስመስላ እየወደቀች እየተነሳችን ነበርኩ ተንስታያቸው ጭራሽ ወደቀችባቸው ማለት ነው።